አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? አላችሁ ያለው አልሐምዱሊላህ። ዛሬ ባዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የምታበረታቱኝ እጅ በጣም አርጌን አመሰግናለሁ። ዛሬ ባዲስ ነገር ነው የመጣውላችሁ። ወርቅ መግዛት የምትፈልጉ እኔን አናግሩኝ ማለት ነው። ቁጥሬን ኮመንት ላይ አስቀምጥላችኋለሁ። የደውላችሁ ማናገር ትችላላችሁ። ያው ወርቁ የራሳችን ወርቅ ነው። እኔ ነጋዴም አይደለንም። ለራሳችን ብር መያዣ ነበር የገዛ ነው። አሁን ላይ ቸግሩን ልንሸጠው ነው ማለት ነው። የኔና የጓደኛዬ ሁለት ወርቅ ነው። የኔ 51 ግራም 21 ካራንት ባህሬን ነው። የጓደኛዬ ደግሞ 71 ግራም 21 ካራንት ባህሬን ነው ማለት ነው። ወርቃችን የሁለታችንም ፋቶራ አለን፣ የገዛንበት ፋቶራ አለን ማለት ነው። እዚህ ላይ አላስገባውላችሁ፣ በደንብ ቀርጻለሁ ብዬ ነበረ ማለት ነው። ምናልባት ነገ ከነገ ወዲያ ከተመቸኝ እቀርጽላችኋለሁ። አሁን ስላልተመቸኝ ይሄ የድሮ የቀረጽኩት ነው ያስገባውላችሁ ማለት ነው። ስለዚህ መግዛት የምትፈልጉ አናግሩን። እንትን ምንድን ነው ወርቅ ቤት መሄዳችሁ ገዛችሁት፣ እኛም እጅ ላይ ገዛችሁት፣ እንደው እኛ ላይ ትንሽ ሊቀንስላችሁ ይችላል ማለት ነው። ብር ያላችሁ ብር መያዣ ወርቅ ግዙ። እኛ ያው እቃማ ለማሰራት እያሰብም ስለሆነ ነው ወርቃችን የምንሸጠው ማለት ነው። እጃችን ላይ ብር አልሞላም ብሎናል። እንግዲህ እቃማ ወደ አስራ ምናምን ሺ ብር አስራ ስድስት አስራ ሰባት ሺ ወደ አስራ ስምንት ሺ ሪያል ይፈጅብናል ማለት ነው። እዚ ሀገር ከጠፋን ስለቆየ ማለት ነው። እና ለዛ ነው እጃችን ላይ ያናክል ብር ስለሌለ ነው ወርቃችን የምንሸጠው፣ እንጂ በጣም የምንወደው ወርቃችን ነው። ሌላ ሌላ የባሰ ችግር ሲገጥመን እንሸጠዋለን ብለን ያስቀመጥነው ወርቅ ነው። እንግዲህ አሁን ላይ ልንሸጠው እያሰብን ያለ ነው። ሶም መግዛት የምትፈልጉ ከፈለጋችሁ ብር ካላችሁ ሰባ አንዱን ግራም አነስተኛ ብር ያላችሁ ደግሞ የኔን አምሳ አንዱን ግራም መውሰድ ትችላላችሁ። ሁለቱም ዲዛይኑ የተለያየ ነው ግን ያው የትግሬ ወርቅ ሆኖ ዲዛይኑ ይለያያል። በፎቱ አስገባላችሁ እና ገዛ እናስቀመጥ ነው እንጂ አላረግ ነው። በነገራችን ላይ የት እናደርገዋለን? ያው ስራንን ሀያ አራት ሰዓት መዳም ቤትንን ሀያ አራት ሰዓት የትም አልዘነጥንበትም፣ ገዝተን ያስቀመጥ ነው አዲስ ነው። እኔ ግን እንትኑ ቀለበቱን አንዳንድ ጊዜ ጃዛ ስወጣ ለብሰዋለሁ ማለት ነው። ቀለበቱን ማሳጠብ ይፈልጋል። ሌላው የአንገቱም የጆሮ እንትን ነው አዲስ ነው። አሁን ጠገም ነው ማለት ነው። ይሄ የአንገት እና የአንገት አለው የጆሮ አለው የጣት አለው። ሁለቱ ሶስት ሶስት ስድስት ነው ማለት ነው። እና ገዝተን ያስቀመጥነው የትም አለበት ነው። የእኔ የጣቱን አርጌዋለሁ ማለት ነው። ሌላው የአንገቱም ሆነ የጆሮ ንጹሕ አዲስ ነው። ስለዚህ በተመጣጣኝ ዋጋ ያኔ ገበያውን ጠይቃችሁ እኛም ጠይቀን በተመጣጣኝ ዋጋ እንሸጥላችኋለን። የመግዛት ፍላጎት ያላችሁ አያምልጣችሁ አያምልጣችሁ ማለት ነው። ቁጥሬ እዚህ ኮመንት ላይ ይጽፍላችኋለሁ ማለት ነው። መጀመሪያ ኮመንት ላይ ያስቀምጥላችኋለሁ ቁጥሬ፣ በዋሳብ በቴሌግራም በይሞ እንዲሁም ደግሞ ቀጥታ ብትደውሉ ይሰራል ማለት ነው መስመሩና፣ በዛ ልታናገሩኝ ትችላላችሁ። ያው እኔ ብዙ ግልጽ እንትን ያኔ በደንብ አድርጌ ሞቅ አድርጌ ምናምን ማስታወቂያ ልምድ የለኝ አልነገርኳችሁም። ግን ደውሉና በውስጥ በደንብ አድርጌ እነግራችኋለሁኝ። አሁን ያልገባችሁ እንደነገርኳችሁ ነው። በጣም የምንወደው የምንሳሳላት ወርቅ ነው። በነገራችን ላይ በጣም ነው የምንወደው፣ ግን ምንም ማድረግ አይቻልም። የሰው ልጅ ችግር ሲደርስበት ባለው ነ ሚ እንትን የሚለው ችግሩን የሚዋጣው ያው ብድርም ጠይቀን ነበር፣ ብድርም ፈልገን ነበር። በአሁኑ ሰዓት ሁሉም ሰው ብር የለውም። ሁሉም የራሱ ሀጃ ነው እንትን የሚለው ማለት ነው። ያኔ ሁሉም በራሱ ሀጃ ቢዚ ነው። ሁሉም ብር ይፈልጋል። ሁሉም የሚያስፈጽመው ጉዳይ ያለበት ተቀማጭ ብር የሚይዝ የለም ማለት ነው። በአሁኑ ሰዓት ና ስላጣን ነው ሌላ መንገዶች ፈልገን ስላጣን ነው ይሄ ወርቅ እየሸጥነው ያለ ነው እንጂ፣ በጣም የሚያሳሳ ወርቅ ነው፣ በጣም የምንወደው ወርቅ ነው። እላቸዋለሁ ውድ ቤተሰቦቼ ያው እንትን ግዙት ትጠቀማላችሁ እንጂ አትጎዱም ማለት ነው። በጣም ነው የምትጠቀሙት ወርቅ ቤት ሄዳችሁ ብገዙ ደሪባ አለ። ብቻ ብዙ ብዙ ነገር እንትን ሉባችኋል ማለት ነው። ከግራሙ ውጪ ብዙ የምከፍሉት ነገር አለ ግን በእኛ እጅ ላይ ብገዙት ይሄ ነገር የለባችሁ ማለት ነው። የወርቁን የግራሙን ብቻ ነው ታስቦ የምትከፍሉት ማለት ነው። ደረሰኛችሁን እና ወርቃችሁን እናስረክባለን ማለት ነው። ደሪባ ማለት ቀረጥ ነው፣ የማይገባችሁ ወይም ደግሞ አረብኛ ያልገባችሁ ማለት ነው። እና ወርቅ ቤት ብገዙ በጣም ብዙ ወጪ ያለው ውድ ነው በነገራችን ላይ ማለት ነው። እኛ ግን በተመጣጣኝ ዋጋ እንሸጥላቸዋለን። ደውሉልን። ብር ያላችሁ ሰዎች ይህን ወርቅ አስቀሩት ማለት ነው። ዋጋው ይህን ይህን ያላልኳችሁ ያው ይታወቃል። አንድ ግራም ወርቅ ስንት ነው? አንዱን ግራም በአምሳ አንድ ታባዙታላችሁ። አንድ ግራም በሰባ አንድ ሰባ አንዱን ከሆነ መገዙት ታባዙታላችሁ ማለት ነው። ቀላል ነው። ስለዚህ አያስፈልግም